ሲ ሰላምን ታፈቅራታለህ አታፈቅራትም? ቀጥተኛ መልስ መልስ እስቲ እሱ ልሳ እንድትጋብዘኝ ነው የምፈልገው። ምንድን ነው የምትወሪው? ምንድን ነው የእኔ ፍቅር ምናምን የምትይው? እንዴት ነው ምን አረ፣ የኔ ፍቅር የምትይው ምንድን ነው? ልጅቷ እዚህ ሀገር ማንም የላትም። የመጣችሁ ልትማር ነው። ብዙ ወንዶች ሊያጭበረብሯል ሊሸውዷት ይሞክራሉ። በእርግጠኝነት እንደዚህ አይነት ሕይወት ውስጥ እንድትገባ አልፈቅድላትም። በቃ ወይ ሰፈር ትመጣና ቤት እንሄዳለን። በቃ ችግር የለውም። አንቺ የምን ቤት ነው የምትወሪው? እኔ ናፍቀሽ ኛላልና ፍቅሽም ሆይ መራራቁ ቀርቶ አልንገናኝም ሆይ ፍቅሬ ፍቅር አይከብድሽም ሆይ ፍቅር ፍቅራ ይከብድሽ ሞይ አማላጭ ማኒ ሆነ ማን ለላከለሽ ጭንቀቴ ቢገባሽ ቢራራልኒ ልብሽ ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛለን። እግዚአብሔር የተመሰገነ ይሁን። ሁላችሁም በያላችሁበት ሰላማችሁ፣ ፍቅራችሁ ይብዛልን። ያው በድጋሚ መተናል። ዛሬ ተስቋል ደስታ ላይ ነን። የምር ናፍቃችሁ ነበር ችን ሁለት ቀን አልፖሰትም ሁለት ቀን አንድ ቀን እንደዛ አልፖሰትም ነበረ። በጣም ይቅርታ። ዛሬ ናፍቃችሁና ለእሱ በሚል ቪዲዮ መተናል። ሁላችሁንም እጅግ በጣም እንወዳችኋለን እናከብራችኋለን። ይህን ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ምንም እየተንቀሳቀሰ አይደለም። ስለዚህ ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉን። እንወዳችኋለን። እስኪ ሰላም በሏችሁ። ሰላም ሰላም፣ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። የምረኝ ነው ብላችሁ እንደዚህ ሰላም ሰላም፣ ቤተሰብ እያሉ ስቆ መጀመር በጣም ናፍቀኝ ነበረ፣ በጣም እና ደግሞ ይህን ሁለት ቀን ጠፍተንባችኋል። ያው አንዳንድ ነገሮችን እያስተካከልን ስለነበር ነው። በጣም ይቅርታ ስለጠፋንባችሁ። እኛ ናፍቃችሁናል፣ እናንተም እንደናፈቃችሁን ተስፋለን። እና የዛሬ በአዲስ ቪዲዮ መተና ቤተሰብ ኤንዲ ሪላክስ አዲስ አካውንት ከፍቶልኛል፣ የዩቱብ አካውንት ከፍቶልኛል። እና የምሬን ለመናገር እኔ እንጃ እንደዚህ ይሄዳል ብዬ አላሰብኩኝም እና በጣም በፍጥነት ነው የሄደው ኦልሬዲ ዘጠኝ ሺህ ምናምን ገብቷል በሁለት ቀን ውስጥ። በጣም ነው የማመሰግነው። በጣም ነው የማከብራችሁ። በጣም ነው የምወዳችሁ። አሁንም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ እና በጣም ነው የምወዳችሁ። ሁላችሁንም፣ ለሰጣችሁኝ አስተያየት፣ ከጎኔ ስለነበራችሁ ቃል የለኝም። በጣም ቃል የለኝም። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እና በዚሁ አጋጣሚ ያው እናንተ የጀመራችሁትን ሰብስክራይብ አስር ሺ እንድታስገቡት አሁንም ኮመንት ላይ ፒን አድርግላቸው፣ ቢያንስ አስር ሺ ሞልቶ ከዛ በኋላ አንቺ ባሰብሹ በአሪፍ አሪፍ አይዲያዎች እንድትመጭ። አስር ሺ እንደምትደፍኑ ተስፋ አደርጋለሁ። ሪላክስ። በዚ ቪዲዮ ያልፖሰተችው ያው ድንገት ስለተፈጠረው ነው ያ ነገር። አሰላም አለይኩም፣ ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። እና ውድ ቤተሰቦቻችን የዛሬው ቪዲዮ በኋላ ይደርሳል

እየበጠበጡኝ ነው ሰዎች እዚህ ጋርና። ለዛ ነው ሰላም ምንድን ነው የምትወሩ? ምን ነው አትል ምንድነው? እንዴ ስልክ ያወራው ቆ አረልኩ ምንድነው የምትወሩ ነው? ይቅርታ የኔ ቆንጆ፣ በጣም ይቅርታ የኔ ቆንጆ ምን ስላል ተመቼ ነው ደውልልህና በደንብ እናወራለን። ችግር የለውም፣ በቃ ወይ ሰፈር ትመጣና ቤት እንሄዳለን። በቃ ችግር የለውም። አንቺ የምን ቤት ነው የምትወሪው? እሺ፣ እሺ፣ ችግር የለውም። ቤት እንሄዳለን። አትጨነቅ፣ አትጨነቅ። ችግር

እኔ እያወራሁሽ ነው። አንዴ መልሼ እደውልልሀለሁ በይ እና ዘጊው አአ መልሼ እደውልልሀለሁ በይ። አንደኛ እየሰራ ነው፣ ሁለተኛ እኔ የማላውቀው ፍቅር ምናምን እንትኑ ምንድን ነው? ወይ ይቅርታ፣ እሺ ውዴ፣ ይቅርታ በጣም ሰላሳ ነው ነው

አረ እኔ መብትሽ እኮ ነው። ገባሽ? ግን እንደዚህ ነው የሆነ ስልክ እንደምታወሪ ሆነሽ ጆሲን ምናምን ነገር የሚለው ነገር ብዬ ከዛ ሸወድኳት ማለት ነው። ደወልኩባት ብያት ነበር ከዛ በሱ ፊት አይደል መሰለህ ነው አይደል? እሷ እኮ ስማኝ እንዲ እኔ ለእሷም ቢሆን ለአንተም ቢሆን የምናግረው ሲቀል ነው። በቃ ሳቅ ነው። ችግር የለውም እኮ አልደበረኝም። እኔ የደበረኝ ምንድነው ሳላቅ እንዴት እንደዚህ ዓይነት ነገር ውስጥ ትገቢያለሽ የሚለው ነው። ገባሽ? የግድ ማሳወቅ አለብኝ አይደለም እኮ እኔ አልገባኝም አሁን እንግል ገባኝ ምንድን ነው ቆይ ማለት ችግር አለብን አይደለም እንዴ አሁን እያልኩት ያለው ምንድን ነው ገብቷል ልጅቱ የማይሆን ቦታ ላይ እንድትወርቅ የማይሆን ሰው ላይ እንትን እንድትል አልፈልግም አሁን ላይ ሁሉም ወንድ ታውቀዋለህ ገብቷላ እንዴ የሆነ ሳስበው ዝም በይ እያወራሁ ማውራው ጠፋኝ እኮ እኔ እያወራሁ ነው

አንተ አንተ ራሱ አልተረዳኝም ነው አልገባኝ፣ ምን እየሆናቸው እኔ እያልኩት ያለሁት አሁን ላይ ሁሉም እንዳልኩ፣ አንድ ሴትን ዝም ብሎላ በቃ የሆነ ለማይሆን ነገር ይፈልጋል። ከዛም በኋላ ዙሮ ላያት አይፈልግም። ገብተኋላ እንደዚህ አይነት ሁኔታ ውስጥ እንድትገባ አልፈልግም። የሚችል ተማሪ ናት። በስነ ስርዓት ትምህርቷን መከታተል ነው ያለባት። በቃ ከዛን ግን ነው እንጂ እኔ በሰው ህይወት እኳ ግብቶኝ አይደለም። የፈለገችውን መምረጥ ትችላለች። እኔ እኮ ለሷ ስማ መከቷን። ገብተኋላ የሆነ ነገር ቢመጣባት የሆነ ነገር ብትሆን ራሴን አሳልፌ መስጠት የምችል ሰው ነኝ። ስለዚህ የማይሆን ቦታ ላይ ግን ልትወቅ አልፈልግም። የምሬን ነው እኮ ከእኔ ሌላ ነገር ምናምን መስሎሽ ከሆነ አላውቅም። እሱ እንዳንቺ አስተሳሰብ ነው እና ምንድን ነው የሚመስለው? ምን አይነት ፊሊንግ ጥቁም ነው የፊሊንግ፣ በቃ ታፈቅራት ነው የሚመስለው። ይሄም ፕራንክ ነው እሺ። ሰላምን ታፈቅራታለህ አታፈቅራትም? ቀጥተኛ መልስ መልስ እስቲ። ነገርኩ፣ ብራዘር፣ እኔ ለእሷ መከቷ ነኝ። የማይን ቦታ ላይ እንድትወርቅ አልፈልግም ነገርኩ ይህ ማለት በቃ ስለዚህ፣ ማይሆን ቦታ ላይ እንድትወርቅ አፈልግም። ሌሎች ሰዎች ያው ማይሆኑ ናቸው። አንተ ደግሞ አሪፍ ሰው ነው፣ አንተ ላይ እንድትወድቅ ነው። እንደዛ አላልኩም። ጥሩ ሰው ከሆነ ስሚኝ፣ እስኪ ለእናታችሁ ላውራ ወይ ላውራ ወይ እንትን በሉ። ምንድን ነው ትጠይቃላችሁ፣ ልመልስ ስል ማትሰሙኝ ከሆነ ምንድን ነው ትመልስ። በቃ እኮ ጠየቃችሁ ያለ ነገርኩ። ልጅቷ እዚህ ልጅቷ እዚህ ሀገር ማንም የላትም። የመጣችው ልትማር ነው። ብዙ ወንዶች ሊያጭበረብሯል ሊሸውዷት ይሞክራሉ። በእርግጠኝነት እንደዚህ አይነት ህይወት ውስጥ እንድትገባ አልፈቅድላትም። በቃኔ እንደ አባቷ እንደ ወንድሟ መከታ ሆ እሱ እሷ የምትፈልገው ነው መሆን ያለበት፣ እኔ የምፈልገው ሳይሆን እሷ የምትፈልገው ምርጫ ነው። በእሷ ህይወት አንተ የማያገባህም እኔ የማያገባኝም። አረ እኔ ስለማንተ እኮ ነው የጠየቅኩህ። አሁን እሷና የሚያገባ እናንቺ መሆን ቦታ ላይ እንድትወርቂ ነው እንጂ አንቺ ግዴታ ማግባት አለብሽ ብለህ እንድትወስኝ አያገባን ጥሩ ሰው ግዴታ ግን የምታደርገው ነገር የለም። እሷ ካልፈለገች፣ ግን እንደዚህ በሰል ያልሽ ልጅ ነሽ፣ ግን የሆነ ልጅ አይቻለሁ አሪፍ ልጅ ነው እሱ፣ እንደዛማ እኮ ማለት መብት ነው፣ ማንኛውም ሰው ሊል ይችላል። ግን ማስገደድ ግን አትችልም ያን ሰው እንድታገባ። ሰላም፣ ይሄን ሰው ማግባት አለብሽ ብለህ ግን ልታስጨንቃት አትችልም። ደስተኝነት ነው መላት። ግን እሺ አትለም እሷ አለቀ። ይሄን ነው የምትሄድ እኮ እሺ ትላለች። እሺ እልሀለሁ፣ እሺ እልሀለሁ እኔ። የራሳችሁ ጉዳይ ነች። ግን ቀልድ ነው የእኔ እናት፣ ቀልድ መሆኑ ለእኔ አታስረጅኝ። እንደ ቀልድ መሆኑ ለአንቺ ነው የሚጠቅምሽ። እማዬን ሰው ላይ አለመውደቅሽ ለአንቺ ነው የሚጠቅምሽ። አይደለም ቆይ፣ እያልክ ያለኸው መጀመሪያ እኔ ጓያልኩት ያሉት ምንድን ነው፣ ለእኔ ሳታማክልኝ እንዴት የእኔ ፍቅር እዚህ ተገናኝተና ምሳተጋ ቀረሽ በሚለው ነበር የተናደድኩት። ወደ ቪዲዮ እንመለስ። እያወራችሁ እንደሆነ አልገባኝም ወይ ግን እኔ ማለት የፈለኩትን የተረዳችሁ ይመስለኛል። እናንተ ባትረዱኝም እኔ ቤተሰብ ከተረዳኝ ምን ለማለት እንደፈለግኩ በጣም የተረዱኝ፣ ምን እንደሆነ ልጋ ድጋሚ ግልጽ ላድርግልህ። ቅድም ጆሲ ያሳየው ሪያክሽን የሆነ ሌላ ነገር ያለበት አይመስልም። አይመስልም አንደኛ፣ አይመስልም። ሁለተኛ እኔም እንዲሆን አልፈቅድም። ሳ መሆን የምፈልገው መከታ ነው። በቃ ሲከፋት፣ ስትደሰት በማንኛውም ሰው የሚያስፈልገው ማንኛውም ሰው ነገር ካለ እኔ እንዳለው ልነግርሽ እወዳለሁ። በምንም ተአመር ቢሆን እኔ አልፈልጋትም። እኔ ያልኩበት የራሴ ሁኔታ አለ፣ ገብቶሃል? እኔ አልፈልጋትም ያልኩት ምንድነው ለሰላም መሆን የምችለው ነገር አለ። አልፈልጋትም ብላ ታስወራኛለህ። ባይዘ ቤቶቻችሁ አልፈልጋትም ስለው እንደሚፈልግ ይሆናል፣ ትፈልጋታለህ ስለው እንደማይፈልግ ይሆናል። እኔ ምን ላድርግ? በቃ ዝም በል። ኧረ ጉድ! አንዴ ላስረዳችሁ እና ከሰማችሁ ስሙኝ፣ ካልሰማችሁ ደግሞ ማን ለነሱ ተናግር፣ ይወጣሉ እኔ የምፈልገው ላንቺ የሚጠቅም ሰው ከሆነ ላንቺ ጥሩ ሰው ከሆነ አንቺን የማይጎዳ ሰው ከሆነ በቃ በደስተኝነት ግን ማንም መቶ አንችል እና ደግሞ ነገሮችን እንድታሳውቂ ምናምን እንደ በቃ የእኔ ሰው ብለሽ አለ አደለ የሆነ ሚስጥርሽን ምንሽን የምትወዱ ሰው አለ አደለ እንደዛ አይነት ሰው እኔ ላንቺ ሆንልሻለሁ። እሺ ቆይ ገና አሁን ለምሳሌ አንተ ለእሷ እስካየሁት ድረስ በጣም የምጠቅማት ሰው ነው ምናምን ብዙ ለእሷ የምትጨነቅ ሰው ነው፣ የምታሰብላት ሰው ነው። ስለዚህ አንተ ከእሷ ጋር ብትሆን ደስተኛ ትሆናለህ ማለት ያው ላይ እኔ እስካየሁት ድረስ በጣም ነው የምትጨነቅላት። ይህን ጥያቄ መመለስ አትችልም። እንደ እሷ እና እኔ እኮ ገና ነና እንደ በቃ እኔ ልጁ ተያዩባት ጥሩ ነገር አለ። አዎ፣ በጣም ጥሩ ሰው ነች። አዎ፣ ለእሷ ጥሩ ሰው እንዲገጥማት እፈልጋለሁ፣ ደስ ይለኛል። ግን ደግሞ እኔ ለአንቺ መሆን የምችለውን ማንኛውንም ነገር መስዋዕትን ለመክፈል ግን ዝግጁ ነኝ። ምንም ነገር ቢሆን ከዚህ በፊት አይተሻል፣ ገብተሻል። ከዚህ በፊት አይተሻል። አንቺ ምንም ነገር ውስጥ ነች፣ በፍጹም ዝምምልበት ምናምን። ምንም ምክንያት የለኝም። ለአንቺን የማይጠቅም ሰው ወደ አንቺ ህይወት የማይሆን ሰው ሲገባ ግን ዝም ብያለሁ። ገብተሻል። በቃ ብቻ ባጭሩ እኔ ለአንቺ በቃ መከታሽ ነው መሆኑን የምፈልገው ነው። መከታ እንድትይኝ ነው ፈልገው እና ብቻ አሁን በቃ ፍቱ በቃ ይሄን ጥያቄ የፍቱኝ አሁን። ምን ደበረች እንደዚህ ቤቱ ለመለስኩ ለሚደብረኛ እና ደግሞ ምንም ነገር እኔም የማላውቀው ነገር ህይወትሽ ላይ የለም። ስለዚህ በቃ ከዚህ በኋላ መከታዬ ብዬ ነው መጠራ። እሱን መከታዬ ብለሽ ጥሪው። ከዚያ በኋላ ሌላ ያው ሁለቱ ልጆች አሉ፣ አሁን ያስጨንቁሽ ከሁለቱ አንዱ መርጠሽ መጥበስ እኔ ነገርኩሽ እኮ ለአንቺ የሚጠቅም ከሆነ አም ሶ ሀፒ በጣም ደስተኛ ነኝ። አሁን እሷ ነገር ብጠብስ ምናምን ደስተኛ ነው የምትሆኑ፣ ነገርኩ እኮ ብራዘር። በቃ አንተ ምንድን ነው በጣም እንትን እያልክ ነው? ዳፈታ እንዲህ አትቆጣ። እንዲህ ይህ ልጅ ምን ሆኖ ነው ምናምን ምናምን፣ ግራች ለገባይ ነው ምንድን ነው? የሆነ ያስብኩህ ነገር አለ ልበል ምንድን ነው? ብዙ ነገር እኮ ታስባለህ፣ ግን ያሰብከውን ነገር ፈጣሪ፣ ያሰብኩን ነገር ፈጣሪ ነው የሚያሳውቀው። ታስቢያለሽ። ባስብ ምን ችግር አለው? አሁን ለምሳሌ ሁለታችሁ ፍቅረኛ እንድትሆኑ ባስብ ምን ችግር አለው? እኔ አሁን ክፋት ነው ብያለሁ። አስብ ሁለታችሁ እንድትጣሉ ባስብ እንድትለያዩ ባስብ፣ ያ ሀሳብ ከሰይጣን ነው። ከዛ ሸይጣን ደግሞ ጥሩ ነገር አለ። ፍቅር ግን ያለው ከፈጣሪ ዘንድ ነው። ስለዚህ ብትፋቀሩ ሁለታችሁ አብራችሁ። እንደዛ መሆን አንችልም አይደለም? እኔ እንደዛ መሆን ትችላላችሁ እኮ ሁኑ እያልኩ እኮ አይደለም። እናንተ ምን ታስባላችሁ? ነገርኩ እኮ በቃ። አሁን የምራሽ እንዲያሳማችሁ ነው በቃ። እና ያው እስከዛሬ ምንም ነገር ለብቀሽ ማታቂም፣ ከዚህ በኋላ ምንም ምንም አልለብቅም በቃ

እና በተረፈ ግን ደህና ናችሁ ዛሬ ደህና አትመስሉኝም ደህና አትመስሉኝም ኧረ ምንም የሚያስቅ ነገር እኮ አላወራችሁም ይህን ቪዲዮ ፖስተውና እነሱ እንደሚስቁ ምን አይነት ሀሳብ አስተያየት እንደሚኖራቸው እኔ በቃ እንደውም የዛሬው ቪዲዮ ይቅር ምን ታስቢያለሽ የምር አንተ ምን ታስባለን የአንተ ስሜት ብዙ ሰዎች ጋር እንዳለ ነው እየነገርከኝ ያለው ማለት መከታ መሆን ምናምን ስለሷ መጨነቅ መጠንቀቅ ምናምን ብዙ ሰዎች እንደዛ ሊያደርጉ ይችላል። ፍቅር አይደለም እና ያለውን ነገር እነሱ ይፍረዱ። በኋላ ደግሞ እኔ ሀሳቤ ልንገር ባጭሩ ሆነአኔ ነው አስራ ስድስቴም ልንገር ገብቷል። እኔ ዋና ፖይንት ምንድን ነው? በቃ ይቺ ልጅ አሁን አዲስ ቪዲዮ ከፍታ አዲስ ዩቲዩብ ቻናል ከፍታለች። በዛ ቻናል በስነስርዓት ሰርታ ምናምን ትምህርቷን እየተማረች ስኬታማ መሆን ምናምን በቃ እንደዛ ሆና ማየት ነው የምፈልገው። ግን ደግሞ በመሃል የሚያስፈልጋቸው ማንኛውም ነገሮች እያገዝኳት ምን እያልኳት በቃ ለእሷ የሚከፈለው መስዋዕትነት እየከፈልኩኝ መቀጠል ሆና፣ ትክክለኛ ነው እህት አይሆንም ይለኛል። እህት ያላልኩበት ምክንያት ምንድነው ታውቃለህ? ሰላም እህት ከእህትም በላይ በጣም ቅርብ ስለሆነች ከእህት በላይ የሚባለው ነገር ስለጠፋኝ ነው። ሰላም ማለት ለእኔ ከእህትም በላይ ቅርብ ናት። ገብቷል። የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ በአበደ ቪዲዮ እስክንመለስ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ይጠበቅልኝ ፈጣሪ ዘመናችሁን ይባርክ ፈጣሪ ለሀገራችሁ ያብቃችሁ። እንወዳችኋለን። ሁሌም ስለምታግዙን ከጎናችን ስለሆናችሁ ለእናንተ ቃል የለንም። ይመሳችሁ ቤተሰቦቻችሁ